ይህ አዋዜ ነው። ዕድሜ ወሳኝ አይደለም አሉ የ79 ዓመቱ አሮጌው አዲሱ የፊፋ ፕሬዝደንት ሴፕ ብላተር ዛሬ ማምሻውን ዙሪክ የፊፋ ጉባኤ ፊት ቆመው ደስታቸውን ሲያበስሩ። ዕድሜ ወሳኝ አይደለም በሃምሳ ዓመታቸውም የሚጋጁዋሉ ኮ አሉ አክለው አውሮፓን የንዴት ረመጥ ውስጥ የከተተ ድላቸውን ሲያበስሩ በእርግጥ ንዴቱ የአውስትራሊያና የዩናይትድ ስቴትስ አሜሪካንም ነው። ይህን ፊፋ የተሰኘ ጀልባ ቀዝፌ ወደ ወደቧ ደርሰዋለሁ፣ የተተራመሰበትን የሙስና ቅሌት እገላግለዋለሁ ለማለት ፈልገው ነው። የ111 ዓመታት ዕድሜ ያለውን ይህን እሳቸው ጀልባ ያሉትን ፊፋ በአዲስ ጉልበት የሚቀዝፍ ጽኑ ጎልማሳ ቢኖር ኖሮ ለሚሉ አስቸኳይ ለውጥ ፈላጊዎች ብላተር መልስ ነበራቸው። የሚያስፈልገው ዳርዊናዊ የሂደት ለውጥ እንጂ ሌኒናዊ አብዮት አይደለም አሉ። በእርግጥ ዳርዊናዊና ሌኒናዊን ከኔተው ሰው ነው። እኚህ ከስዊስ በረዶ ለበስ አልፕስ ተራሮች ግርጌ ያደጉ በጓሯቸው የተመረተውን ኑሮን ለማሸነፍ ማለት ነው ፍራፍሬ በጋሪ እየገፉ ገበያ ወጥተው የቸረቸሩ ሰርግ ቤት የዘፈኑ ግን የዩኒቨርሲቲ ዲግሪያቸውን በሚገባ የተቀዳጁ ምሁር የህይወት ታጋይ ሰው ኤቨረዲ ባትሪ ድንጋይ ናቸው ኃይላቸው አይሞትም ኔቨር ሴይ ዳይ እንዲሉ ፊፋን ያናወጠው የቅሌት ማዕበልን እኔ ትከሻ ላይ ጣላችሁት አይደል አሉ ብላተር። ተቾቻቸውን ታሳበ ባደረገ ንግግራቸው ጥሩ ይሁን እሸከመዋለሁ አሉ። በቅርብ የሚያውቋቸው አንድ ነገር እናውቃለን ይላሉ። ብላተርና ፊፋን እንደ ሙጫ ያጣበቃቸው ፍቅር እንጂ ሙስና አይደለም ይላሉ። ያለ ፊፋ መኖር አይችሉም ሰውዬ በማለት ይናገራሉ። በእርግጥም ዛሬ አንደኛው ዙር ምርጫ በእሳቸው 133 ለ73 አሸናፊነት ከተደመደመ በኋላ ዮርዳኖሳዊ ተወዳዳሪ ልዑል ቢን አልሁሴን ሽንፈታቸውን ተቀብለው ራሳቸውን ከሁለተኛው ዙር ምርጫ በማግለላቸው የብላተር አሸናፊነት ተረጋገጠ፣ ተበሰራል። እንደ ደንቡ ቢሆን ኖሮ 209 ድምፅ ሰጪዎች የመጀመሪያ ዙር ድምፅ ከሰጡ በኋላ በቀጥታ ፕሬዚደንት ለመሆን 140 ድምፅ ማሸነፍ ይገባ ነበረ፣ ሰባትን የቀራቸው። እንዲህ ሲሆን ደግሞ በሁለተኛው ዙር ምርጫ ይካሄድና ገደብ ሳይኖረው በማንኛውም ድምፅ የበለጠ ፕሬዚደንት ይሆን ነበረ ማለት ነው። የ39 ዓመቱ የዮርዳኖሳዊ ተወዳዳሪ ግን እጅ ሰጡ። እንግሊዝ በእጅጉ የደግፈቻቸው ሰው ነበሩ። ለዓመታት ተከብረው በስተመጨረሻ ግን ተቃለው የተሰናበቱት የብራዚሉ ጆ ሃበላንጅ ከስዊስ ሰዓት አምራች ሎንጂንስ መስሪያ ቤት በግል አስጠርተው እባክ ፊፋን ወደ ዓለም አናግደኝ ብለው የጠሯቸው የ40 ዓመቱ ጎልማሳ ሴፕ ብላተር ይኸው አሁን በድርጅቱ የሥልጣን መሰላል እንደ ደጋ ፍየል ሽቅብ ሽቅብ በመሄድ 39 ዓመት አሳለፉ። 17ቱን ግማሽ ያሉን በፊፋ ፕሬዝደንትነት። በደስታ ሰከሩ፣ ተንገዳገዱ፣ ዞረባቸው አለ ዘጋርዲያን ደስታቸው እንዴት እንዳደረጋቸው ሲገልጽ። እወዳችኋለሁ፣ ስራዬን እወዳለሁ። ከእናንተ ጋር መሆን ደስ ይለኛል። አውቃለሁ፣ ፍጹም አይደለሁም። ማንም ሰው ፍጹም አይደለም። እመኑኝ፣ ተማምኑብኝ፣ አንድ ላይ እንዘልቃለን አሉ። ተረረርም በሆነ አነጋገር ደስ ሲልህ የምትናገረውን አታውቅም የብላተር ያለፉት 17 ዓመታት ዓመታትም ሆነ የመጪው ዓመታትም ሆነ የመጪው አራት ዓመት ምርኩዝ ኤሽያ፣ አፍሪካና የተወሰኑ የላቲን አሜሪካና የኦሺኒያ ተወካዮች ናቸው። የፊፋ ኮንግረስ 29 ድምፅ ያለው ሲሆን አፍሪካ ብቻዋን 54 አላት። አውሮፓ 53 አፍሪካ ጠቀላ ድምጿን ደሳቸው እንደሰጠች ነው የሚታመነው። ሀበላንድ ወደ አትራፊ ተቋም የለወጡትና በብላተርም አፋፍሞ የቀጠሉት ፊፋ አሁን በካዝና ወደ አምስት ቢሊዮን ዶላር አድጓል። በኢትዮጵያ መንዝረው ብላችሁ ካስገድዳችሁኝ ከአንድ ትሪሊዮን ብር በላይ መሆኑን ነው የምነግራችሁ። ታዲያ ከዚህ ጋር ጉቦና መልጃው እኩል አብሮ አደገ። እግር ኳስ አሁን የሚያስፈልገው አሉ ድል አድራጊው ሴፕ ብላተር፣ ጠንካራ መሪ ነው እናንተ ልምድ ያለው ክንድ ነው የሚያስፈልገው፣ የሁኔታውን ሁሉ መውጫና መግቢያ የሚያውቅ ልምድ ያለው ሰው አሉ። ሴፕ ብላተር በተንስራፋ የሻምፒዮንነት ልበ ሙሉነት አብሯቸው የተወዳደረውን የ39 ዓመቱን ዮርዳኖሳዊ ለጋ ነው ማለታቸው ይሆን? ልክ ባለፈው ያሸነፉ ጊዜ እንዳሉት ሁሉ አሁንም ፊፋን ከነገ ጀምሮ ነው የምቀይረው ብለዋል። ለመጨረሻ የ17 ዓመታት ሙሉ ፕሬዚደንት መሆናቸው ሊዋጥላቸው ላልቻለ ኃይሎች ሎጂካቸው እንዳልገባቸው ያብራሩበት መንገድ ደግሞ ቤቱን ሁሉ ያሳቀና ፈገግ ያሰኘ ነው። ምንድን ነው የዚህ የጊዜ አስተሳሰብ ምንጩ? ጊዜ ከእስከ የሌለው ገደብ የሌለው ነገር ነው። እኛን በክፍለ ጊዜ የምንሸንሽ ነው። እኔ በበኩሌ በፊፋ የቆዩበት ጊዜ በእኔ ሰዓት አቆጣጠር በጣም አጭር ነው። አሁንም አምስት ዓመት ኖረኝ በጣም አጭር ነው አለ። አዳራሹ በጭብጨባ ተናጋ። ዓይናቸው ጭምር የሚስቀው ብላተርም አከሉበት። በቃ እውነቱን ልንገራችሁ ከእናንተ ጋር መሆን ደስ ይለኛል አለ። ጉባኤ አሳቀ። በሳቸው ድል አንጀታቸው አሮ ምናልባትም በመጪው የራሺያ የዓለም ዋንጫ ላኔል እንችላለን የሚሉ ሁሉ አሉ። የእነሱን ነጋ ዋረዋሉ። አድማጮች ዛሬ የብላተርን ደስታ ማበላሸቱ አልታየኝም። ጊዜ ከእስከ የለውም። እኛንን በክፍለ ጊዜ የምንሸነሽ ነው። አስራ ሰባት ዓመት ለእኔ አጭር ናት። አሁንም እንኳ አጭር ነው ብላተር እንግሊዝ አላደላትም። ከራሽያ የዓለም ዋንጫም የሚከተለኝ ካገኘው እቀራለሁ እያለች ነው። ነጩ ሙጋቤ ብላተር ሆኖ መጣ እንዴ የሚያሰኝ ነው። ይህ አዋዜ ነው።